ሰላም ሰላም፣ እንዴት ናችሁ? ሰላም ነው። አሁን ነው አለና እንግዲህ ሌላ ላይክ አርጉ፣ ሰብስክራይብ አርጉ። ይታው፣ ይሄ አሳ ነው ማለት ነው። አጥቤዋለሁ እዚህ ላረገው ነው ማለት ነው። ታጥቧል። እንግዲህ አሳ ጥብስ ለመስራት ተጠበሰ፣ ጠረኑ አይቀየርም፣ ጣም አይኖረውም ማለት ነው። እኔ የሆነ ቦታ ይቻለኝ ማለት ነው። እንደዚህ እንዳለ ጠብሰውት በጣም የሚሸተው በጣም ነው የሚያስጠላው። እኔ በቃ አሳ ለመብላት ይዛጋል ራሱ ማለት ነው። ላላዜ እና ውድ ጓደኞቼ አሳ ለመጥበስ ምን ያስፈልገዋል? ቡኮራት ያስፈልገዋል ማለት ነው። ቅመማ ቅመሞች ያስፈልጉታል ማለት ነው። እዛ ጥረጫ አድርጌበት አለው። ቅመማ ቅመሞች ያስፈልጉታል ማለት ነው። እዛ አድርጌበታለሁ እና ይሄን ታደርጋላችሁ። እንትን ኩርኩም ማለት ነው፣ ኩርኩም ለከለሩ ያምራል ማለት ነው። ከዛ ደግሞ ትንሽዬ ይሄን በር እንትን ታደርጋላችሁ ማለት ነው። ይሄን ምስ ያኔ እንዲጣፍጥ ማለት ነው። እዛ መሸከል ነው እንደውም ይሄ መሸከል ነው። በጣም ቆንጆ መሁራት ነው ማለት ነው። መሸከል እዛ ፍልፍል አስዋት ታደርጋላችሁ ታደረጋላችሁ ፍልፍል አስዋት ያኔ በሀገራችን ምንድነው የሚባለው? አጓላቀውም በሀገራችን። እና ግላፍስ ስለሌለኝ በእጅ እያደብላለሁ ነው ወይ ግን እንትን አለው እንዳይወጋችሁ ምንድነው እሾህ አለው ብቻችሁ እንዳይወጋችሁ ማለት ነው። በዚህ ደብለቅለቅለቅለቅ እናደርግና ከዛ በኋላ እናስቀምጠዋለን ማለት ነው። በደንብ መደብ ላለቅ አለበት ቅመሙ፣ ያኔ እንዲጣፍጥ ሽታው እንዲቀይር ምናምን መደብ ላለቅ አለበት ማለት ነው። ነጭ ሽንኩርት ዱቄት ያኔ ዱቄቱ ካላችሁም ዱቄቱን አድርጉበት። ዱቄቱ ከሌላችሁም አይደል ፍሬሹን ብላችሁ አድቀቃችሁ ማድረግ ትችላላችሁ። አለኝ አለይ ያለውን ልጠቀሙ ነው። ይሄ ዱቄቱ ማለት ነው። ብዙ ጊዜ መቆየት ስለማይችል ነው እንጂ ፍሬሹም አለኝ እኔ ማለት ነው። ግን ይሄ ላጠቀም ፈለኩ እና ውጤቱን ማለት ነው። አለጣለ ሲቆይ እንትን ይላል ይያዛል። በዚህ መጨረስ ስለፈለኩ ይሄ ነው እንጂ ነጭ ሽንኩርት ነጭ ሽንኩርት ሞልቶናል ማለት ነው። ይኸው ነጭ ሽንኩርት አርጉበታላችሁ። ረስቸው ነበረ አረኩበት ማለት ነው። በቃ እንደዚህ አርጋችሁ ታደብላልቃላችሁ። ሬዘር ታስቀምጣላችሁ፣ ተላጃ ተላጃ ታስቀምጣላችሁ። ከዛ በኋላ ልክ ለተጣብሱ ስትሉ ታወጥታላችሁ። ዛ ምን ያኔ በዘይት ጠብስ አርጋችሁ ታወጣላችሁ። ለማንኛውም ጣሟ ነው እላችኋለሁ። ላይክ አርጉኝ፣ ሳብስክራይብ አድርጉኝ፣ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው